እንዴት ሁላችኋል ውዶቼ ሰላም ናችሁ እግዚአብሔር ይመስገን አሜን ዛሬ ስለ አንድ ጉዳይ እንድንነጋገር ፈልጌ ነው የመጣሁት በኩባያችን ውስጥ ምንድን ነው ያለው የሆነ ካፌ ቁጭ ብላችሁ ነው ብለን እናስብና ሻይ እየጠጣችሁ ነው በድንገት የሆነ ሰው መቶ ቢያስደነግጣችሁ የያዛችሁት ሻይ እላያችሁ ላይ ይደፋል ከዛም በኋላ ሻዩ ለምን እላያችሁ ላይ ተደፋ ተብላችሁ ብትጠየቁ በእርግጠኛነት የአብዛኞቻችሁ መልስ የሚሆነው እንደ እሱ እኮ ስላስደነገጠኝ ነው እንዲህ ስላደረገኝ ነው የሚል መልስ ነው የሚሆነው። የሚገርማችሁ ይሄ ግን ትክክለኛ መልስ አልነበረም። በኩባያችን የያዝነው ቡና ቢሆን ኖሮ የሚደፋብን ሻይ ሳይሆን ቡና ነበር። ውሃም ብንይዝ የሚደፋብን ውሃ ነበር። ሽቶም መልካም መዓዛ ያለው ነገር ብንይዝ ልክ እንደዛው ነው የሚሆነው። በህይወት አጋጣሚያችን ብዙ ነገሮች ልክ እንደ ሻዩ የሚያስደፉ ብዙ ነገሮች ያጋጥመናል። በላያችን የሚደፋው ግን በኩባያችን ውስጥ ያለው የያዝነው ነገር ነው። ምንድን ነው የያዝነው በውስጣችን ኩባያችሁን አንድ ያሰባችሁ ታውቃላችሁ? ንዴት፣ ብስጭት፣ ብሶ ተስፋ መቁረጥ ነው ወይስ ሰላም፣ ደስታ፣ እርጋታ ምስጋና ነው? እነዚህ ሁሉ ነገሮች ከያዝነው ከኩባያችን ይወጣሉ። ስለዚህ ማሰብ ያለብን በውጭ ያሉት ለዚህ ነገር ትሪገር ያነጉ ነገሮች ሳይሆኑ በኩባያችን ውስጥ ያለው ነገር ትልቁን ቦታ ይዛል ማለት ነው። ስለዚህ ቁጭ ብለን በኩባያችን ውስጥ ያለውን ነገር እናስበው። መልካም ነገር ከሆነ ጥሩ ነው፣ ለሁሉም የሚተርፍ ለራስ የሚተርፍ ይሆናል ማለት ነው። ክፉ ነገር ከሆነ ግን ቁጣ፣ ንዴት፣ ብስጭት፣ ተስፋ መቁረጥ ከሆነ ግን ቁጭ ብለን እናስበው አሁን ላይ ምስጋና ነው። ምክንያቱም ምን እንደሆነ አትሊስት አውቅነዋል ማለት ነው። በቀጣይ ምን ማስተካከል እንዳለብን እናውቃለን። እርምጃ ለመውሰድ ራሳችንን ለመለወጥ ያግዘናል ማለት ነው። መጽሐፍ ቅዱሳችን እንደዚህ ይለናል። በማቴዎስ ወንጌል ምዕራፍ 15 ከቁጥር 18 ጀምሮ እንደዚህ ይላል ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ሰው ያ ነው ይልና፣ ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና፣ ሰውን የሚያረክሰው ይህ ነው ብሎ ያስቀምጥልናል። የተወደዳቸው እግዚአብሔር ቤተሰቦች፣ በልባችን ኩባያ የሞላው ምንድን ነው? መልካም ቀን።